የአማራ ፋኖ ብሔራዊ ያሌ እያደረገ የሚገኘውን ትግል ያለው አጠናክሮ ቀጥሏልም። በጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው ጎንደሬ በጋሸው ክፍለ ጦርም ከተማ እንደተቆጣጠረ መረጃዎችም ተሰምተዋል። በቆይታችንም ዝርዝር መረጃውን ማስደምጣችኋለሁ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ24 ሰዓት አበይት ሁነቶችም ዝርዝር የአውደ ውጊያ መረጃዎችም በእጃችን ይገኛሉ። በሰክላ ጊሽ አባይን ጨምሮ በበርካታ ቀጠናዎች ልዩ ጀብድም ተፈጸመባል። አስቸኳይ ጥብቅ የጥንቃቄ መልእክት ለማጀቴ ማህበረሰብ በሙሉ ተላልፏል። እስክንድር ነጋ ሙሉ ጦሩን ወደ ማጀቴ ከቷል እየተባለው ከዚህ ጋር በተገናኘ ምን ሊፈጠር ይችላል? በቆታችንም ተጨማሪ መረጃዎችን አስደምጣችኋለሁ። በርካታ የጠላት ሰራዊትም ፋኖችን መቀላቀላቸውን አጠናክረው ቀጥለዋል። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሉ ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችንም በዕለተ ሮብ ቀነ ሰኔ አራት ሁለት ሺ አስራ ሰባት ዓመተ ምህረት በመረጃ ሰዓቴ እነዚህንና ሌሎች መሰል መረጃዎችን ታዳምጣላችሁ። አብራችሁ ቆዩም በቀዳሚነትም መረጃ ጎንደር ቀጠና። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው ጎንደሬ በጋሾ ክፍለ ጦር ክንፍራዝ በጋል ወረዳን ተቆጣጠረም። የብልጽግና ሰራዊትም በኬንፈዝ በግላ ወረዳ በደረሰበት ተደጋጋሚ ምትና ጥቃት እንዲሁም ደግሞ ትጥቅና ስንቅ ማመላለስ ረመጥ እሳት የሆነበት የወረዳ ሙሉ በሙሉ ለጎንደሬ በጋሾ ክፍለ ጦር አስረክቦ ወጥዋልም የአገዛዞ ሆድ አደራ ሄደም። በከንፋዝ በገላን ወረዳም ተገዶና ተሸንፎ ሲወጣ ወይራ በር ላይ በነበረው ላስ ራሽብ አውደው ይታም ከ35 በላይ የአገዙ ሆድ አድረስ ሲሸኙ ቁጥራቸው በአምሳ ሰባት በላይ የምኑ ከቀላል እስከ ከባድ ቁስለኛ ሲሆኑ ብዛታቸው ደግሞ እግራቸው ወደ መራቸው አቅጣጫ በመሮጥ ሲጣደፉም ጭምር ተለቅመዋል። የአገዛዙ ኃይልም በቅጥነው በተደጋጋሚ የደረሰበትን ሽንፈት ለመቀበልም ከእግረኛ እስከ ድሮን ድረስ ተጠቅሞ ንጹሐንን ጨፍጭፋን ለመቆጣጠር ሞክሮ ሳይሳካለት እንደ ኮስ እየመረረው አሁንም ላይ ወረዳዋን ለአማራ ፋኖ ብሔራዊ ኃይል በቅርቡ ለተቋቋመው ለዳግማዊ ቴዎድሮስ አምስተኛ ኮር ውስጥ ለሚገኘው ጎንደር በጋሾ ክፍለ ጦር አስረክቧል ነው የተባለው። በተመሳሳይ መረጃ ትናንት የአገዛዙ መራስ ጠባቂ ያህል ሰሞኑን በጎንደር ከተማና በአካባቢዋ በአማራ ፋኖ ብሔራዊ ኃይል ዳግማዊ ቴዎድሮስ አምስተኛ ኮር አካል በሆነ ጎንደር የበጋሽው ክፍለ ጦር የደረሰበትን የሰብአዊ ቆሳዊና ፖለቲካዊ ሽንፈት ካባን ለመቀልበስ በማሰብም ከጎንደር ከተማ በቅርብ ርቀት የሚገኙትን አነባብር ወግሎና ዳዊ ዳሞት የተባሉ ቦታዎችን መረጃ በማጥፋት ከተለያዩ ቦታዎች አለኝ ያለውንም ከሃያ ሁለት መኪና በላይ ቅለባይል በመሰብሰብ ጥቃት የሰነዘረ ቢሆንም

የመራፋን ነው ብሔራዊ ልብ በጎጃም የ24 ሰዓት አበይቲ አውደ ውጊያ መረጃዎች ሰምቷል። የጎጃም አገው ምድር ሶስተኛ ክፍለ ጦር ያብያ አምድን በራስ አስጠባቂ እንደ ቅጠል አርገፎታል። ጊሽ አባይ ከተማ ላይ ጠላት ጦር ምሽግ ውስጥ በነበረበት ሰዓት ጀግኖች ሰርገው በመግባት ጠላት ጦር ብትንትኑንም አውጥተውታል።

የመከተው ዓለም ወደ ማጀት ሲንቀሳቀስ ሸዋሮ ቤት የነበረው መከላከያ ድጋፍ ለመስጠት በሚመስል መልኩ ሸዋሮ ቤትን ለአድባበተና ለአድባ በተና ለሚልሻ አስረክበው ከሸዋሮ ቤትም ነቅሎ አንጾኪያ ገምዥ ከገባ ቅናት ተቆጥረዋል። ለኢኮኖ አምላክ ክፍለ ጦር እገዛ የሚያደርግ ኃይል ከጎን በኩል እንዳይገባ መንገድ ለመዝጋትም መከላከያም ወደ አንጾኪያ ገብቷል። ትላንት የ ጓጉሶ ብርጌድም ልዩ ጀብድ እንደፈጸመ ተነግረም ትላንትም የጓጉሶው ግማሽ የተባለ በጀግነት የሚኮሩለት ታላቅ የጓጉሶ ህዝብ ጀግነት ያወረሰው የአምስተኛ ክፍል ጦር ጓጉሶ ብርጌድም የጥላትም ጦር ብትንትኑን አውጥቶታል እንደ መረጃ ምንጮቻችን የምንሻ አድማ ብትና ካዘና መከላከያ ደግሞ ከሸንድዬ የተከለፈለፈ በመጣበሳትም ጀግኖች ባደረጉት ልዩ የተባለ የማጥቃት ውጊያ የጠላት ጦር በርካቶችን አስገብረዋል ሲሉ የመረጃ ምንጮቻችን ያካፈሉን መረጃም አመላክቷልም። ስቦ ማስገዳቱ ጠናክሮ ቀጥሏል። የመከላከያ አመራሮች ወደ ፋኖ መግባታቸውንም ቀጥለዋል። አስራ አለቃ አዲስ ሴሬና፣ አምሳ አለቃ ታደሰ ከአባላቱ ጋር ፋኖችን ከንሞሉት ጥቃቸው የአማራ ፋኖ ብሔራዊል አንደኛ ክፍለ ጦር በጎጃ መቅጥና ኮሎኔል ታደሰ ሙሎ ብርጌድን ተቀላቅለዋልም። ውድና የተከበራችሁ የፋሲሎ ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሳቴ መድመጥ አለባቸው ብዬ አሰብኳቸው ስበር መረጃዎች እነዚህ መቱ ነበር። መልካም ቀለውላችሁ ተመኘሁም።